ስም ዳንኤል ደመቀነን በጣም የታመምኩ ነበርኩት። ጉልበት ስራ መስራት አይችልም። በጣም አክም በትም ደግሞ በጣም አስፈራርቶ ነበረ። ከዛ ሁሉ ሞት ይሻላል ሰምቼ እንደዚህ የማታመም ሞት ይሻላል ብዬ የተላከ ብርን በልቼ ጨርሻው። አሁን ግን ነፃ እዚ ጋር ተፈወስኩት። እዚ ጋር በጣም አብጥ ነበረ ኮላልት ጉበት በጣም ታመመ ነበረ ተነስስል መፈራት ብዙ ሰዎች እኔ ስለሚያውቀዎች ይስላሉን አልነሰቱን ቁጭ ብዬ እዛ አሁንም እንደለነ ብዬ እዚህ ጋር ቁጭ ብዬ እየለቀስኩ ነበርኩት። እንደዚህ ይዩ። አዎ አዎ። ከዛ ሄድኩት፣ ሶስተኛ ቀን ምንም የለም። ከዛ ሳይቆይ ስራ ጀመርኩት ቀስ ብዬ። ከዛ ሳምንት አልሆነም እንደው ጉልበት ስራም ጀመርኩት። በጣም ሰርቼ በኋላ እንዴ፣ በጠዋት ውድለስ ድረስ ሂድና ንገር፣ ንገር አለኝ መጥቼ እዚህ ጋም ተመስክር ያለው ፈጣሪ ይመስገን። ነፃ ነኝ። አሁን ምንም የለም፣ ምንም የለም። አሁን ምንም የለም፣ ምንም የለም። ነፃ ወጥቼ ያለው። እሺ ስሜ መሰረት ከበደ እባላለሁ። እግዚአብሔር መልካም ነው። እኔ ሶስት ሳምንት ሙላ ያለማቋረጥ ደም ሲፈሰይ ነበረ። እዚህ ተጸለይልኝ፣ በሳምንቱ ድኛ የመጣው እግዚአብሔር ይናመስግናለሁ። ችጋ ነበረ የተቀመጥኩት፣ እንደመጣሁ ነው የነበራችሁ፣ ሰዎች ያያችሁ ልትኖሩ ትችላላችሁ። እዚህ አሁን የመጣሽው ቀጥሳ እንደመጣሁ እዛች ጋር ተቀምጬ ነብይ ወደ እኔ ሲመጣ ደንግጬ አለው እራሱ እንደ መፍራትም የሆነ አላቅም፣ ብቻ ጣላት የማጸንበር ካንሰር ያለ አልተናገርኩም። እኔ እግዚአብሔር መክሬ ስለ ፈራሁ ነው፣ አሁኑ ያፌ መናገር ነው። ሆኖልኛል። እግዚአብሔር መልካም ነው። ኢየሱስ ጌታ ነው። ሶስት ሳምንት አስራ አምስት ቀንም አይደለም፣ ሶስት ሳምንት ነው። አሁን ደህና ነኝ። የዛሬ አስራ አምስት ቀን ነው፣ የዛሬ ሶስት ሳምንት መስከር ላይ ያለው አሁን ስለተናገርኩ ያው መብጣት አለብኝ። ምን መሰለቱ ማርቆስ ይባላል። ጡቱ አብጦ እንደዚህ ትልቅ ነው። እንኳን በስቃና ሁለት ቦታ አብኖ ትልቅ ነው አብጦ። ከዛ ልጆቹ ምናምን ስነገር አይ አንቺ ካንሰር ትሆና ምናምን አይ የሉቃስ አምላክ የኔ ውስጥ አቃል ብዬ የማስታጠቢያ ጀሪካን ያለው ውሃ ጨምሬ ታጠብኩኝ፣ ዳንኩኝ። ከዛ ተመስገን ያለ አው ቤተሽ ነው አው ተጠብቁኝ አው ተጠብቁኝ ስሜ ደም የሚል ኮ ይባላለሁ እኔ ወረዳ እረቱ ጋር ያለ ጊዜ ነው፣ እና የመጣሁት። በጣም ልቤ ያማኝ ነበረ፣ ያፍነኛል ማንገድ ላይ ሲሄድም መኪና ላይም ሲሄድም በጣም ነበረ የሚቸገረው። በቅርብ ጊዜ ነው ይሄ ነገር እየመጣብኝ ነበረ፣ በጣም ነበረ የሚጨነቀው። ለሰውም አልናገርም ነበረ፣ ለጌታ ብቻ ነው የሚናገረው። እንደ አጋጣሚ ወረዳ ነው የመጣሁት። ቸርች እንዳለ ራሱ አላውቅም ነበረ፣ ሲመጣ ድምፅ ሰማው ከወረዳ ለልጆች የልደት ካርድ ሊያወጣ ሂጄ እንትን ወረቀቶች ነገር ራሱ ይዤ ነበረ እና በጣም ነበር የሚጨነቀው። ከዛን ድምፅ ሲሰማ ብቻ እንዴት ነው ብዬ ወደ ላይ ወጣ ሲል ቸርች ነው እና ግን ሊያልፍ ምን እንደሆነ ብቻ አላውቅም ሊያሳልፈኝ ነበረ ጠላት እኔ እንደሚድን አልፈለጋም ነበረ እና ሊያልፍ ሁለቴ ግሬ ጭቃ ነበረ እና አረ በዚህ ጭቃማ አልገባም አልኩት እና ሊያልፍ ሲል ምን እንደሚይዘኝ ብቻ አላቅም ትርቲጋ ሲደርስ ይይዘኛል። አሁን ጎንቦስ ብዬ የሆነ ስፖንጅ ሰው እንዳዘጋጃ ነው ስፖንጅ አቁጥ ያለች ከጫማ የጠረኩት እና ገባው። ሲገባ ብቻ መራክ በቃ ምን ብዬ ንንገራችሁ እና በጣም የሆነ ነገር ደስታ ተሰማኝ። ልቤ ሌላ ጊዜ መናገር በጣም ነበረ የሚደክመው እና በጣም ደሳለኝ። በኋላ ላይ ስለ ልጆች የሚጨነቅ ነበረ። ነገሮች ሁሉ ውስብስቦች ነገሮች ነበሩ እና በሱ የተነሳም በልቤ የተነሳም በጣም ነበረ የሚጨነቀው። እና ጌታ ሆይ ዛሬ እኔን ማገኛት አለብህ። በዚህ ጠላት መንጋጋ ልትነጥቀኝ ይገባል። ጌታ እዛ ብሄር ሆይ ለምን እዚህ ጋር እንዳመጣኝ አላውቅም። ዛሬ የኔ ቀኖ ሲል እግዚአብሔር ርግማቶቹን ሰብረዋል፣ ከልጆችሽም ሰብረዋል፣ ከዘራንዘሮችም ሰብረዋል ስትል እኔ ልወጣ ነበር። አጸነቀኛውን እንደዚህ አይነቶች እኔ አይቼ አላውቅም። እኔ ከልጅነቴ ጀምሮ በጌታ ነኝ። ባለቤቴም ያመልካል በጣም እናገለግላለን። እና በጣም ነበራ የተጨነኩት ልወጣ ስንቴ ነበራ የለፋሁት ማለት ነው። ከዛም በኋላ ላይ ርግማቱ ተሰበራ ስትል ብቻ እኔ ራሴን አላቅም። መድረክ ላይ ነው ራሴን አገኘሁት። 2016 ውስጥ ነው እና ከዛም በኋላ ቀና ሲል መድረክ ላይ ነው እና ሰው በሶፍት ሲጠራርግልኝ ነው ያየሁት። እና በጣም ደስ አለኝ። እንዴ ምን ሆኜ ነው? ምንድን ነው የሆንኩት? አልኩት እና በጣም ጌታን አመሰገንኩ። ከዛን ጀምሮ ይሄ ልቤ ማም የሚያፍነኝ ህይወቴ ላይ አልተመለሰም። አንድም ደሞ አለኝ እዚህ ላይ መጣው ሊመሰክር ነበራ ቦታውን አጣው። ከዛም በኋላ መጥቼ ሰውም ጠያይቄ ነበረ። ከዛን ፎቶዬን ያ ባለቤቴ ይቴ ታቃለች እሷ ይቴ ታቃለች። እና ችግር ላይ ነበርኩና የባለቤቴን ፎቶ እየመጣው ምንም አልተናገርኩትም። ጌታ ሆይ አንተ በዚህ ብዬ እኔን ስትፈውሰኝ ይቻለ ይብዙን ስትፈውሰ ይቻለው እና የሆነ ቃል ብቻ አውጣልኝ አልኩትና መጣሁት እና ለይብዙ ስትጸልይ ፎቶን ብቻ ነው ወደፊት እንደዚህ ያቀረብኩት። ተፈረዳ ነው አልከኝ ተፈረዳ ሲትል ብቻ አሚን ብዬ እንደዚህ እዬ ነው የገባሁት። በጣም ነበረ። ባለቤት የታስሮ ነበረ አመታቶች፣ አመት ሙሉ ህፃን ሁሉ እዬ ነው ያለሁት። ሳይፈረድ ምንም ሳይል ሲንከራተት ናምሴ ጡር ነበርኩ። ለዛም ሲንከራተት ነበረ። እዛን ቃል ባወጣ በሳምንቱ ተፈረዳ። እዛ ቤር ስሙ ይባረክና ጌታን አመሰግኑልን። ከአስም ነው የተፈወስኩት። ሁለት ሺህ አንድ የጀመረኝ አስም እስካሁን ድረስ አስም ነበረብኝ። እዛ ቤት ነው ፀልዬልኝ፣ ሞት አይሆንም ብለህ ሮብ ፀልዬልኝ፣ እኔ አሙስ በሞት ደረስኩ። በተጸለየበት ውሃ ተፈውሻለሁ። ጌታ ይባረክ። ስሜ የርዳኖስ ይባላለሁ። ከመጣሁኝ ከዚህ ከጋርመንት ነኝ እኔ። የተደረገለኝ ብዙ ነገር ነው እዚህ ቤት ማለት ነው። ግን ስምንት ዓመት የሆነ እዚህ ላይ ቁስል ነገር ነበረኝና አለ። አሁንም ግን ከሁሉ ጊዜ እፈራለሁ። በቃ በተለይ በሶስት ዓመት በቃ መቼ ነው የምሞተው? ልጆቼ ሳላሳድግ መቼ ነው በቃ እግዚአብሔር የሚረዳኝ? መቼ ነው የምፈወሰው ብዬ ሁሉ ጊዜ ነው ጥያቄ ነበረኝ። ቸርች ቸርች ደግሞ እሄዳለሁ ማለት ነው ግን በቃ በቃ በጭንቀት ላይ ነበርኩኝ እና አንድ ቀን ከዛ እዚህ አብርሃ አብርሃም አብርሃም ብሎ እግዚአብሔር የእግዚአብሔር መንፈስ ጠራና፣ ከዛ እስቲ ሌላ ሰው እንዳይሆን ብዬ ብዬዝም አልኩኝ። ከዛ አብርሃ አበራ አብርሃም ወደ ካንሰር የሚቀያየዝ እጡት ላይ እዚህ ደረት ምናምን ብሎ የእግዚአብሔር መንፈስ ስናገር፣ ከዛ እኔ ይሆናለሁ ብዬስ ወጣ ወደ ካንሰር ልለወጥ አስቦ ነበረ፣ ምናምን ተባልኩኝ። ከዛ አሁን በቃ እንደዚህ ብሎ ይዘኝ ነበረ። በቃ እዚህ ላይ ተኝቼ አላቅም፣ ሁልጊዜ ጊዜ በጭንቀት ባለቤቴም በቃ ሁልጊዜ ልጄ ትልቁ ልጄ በ ያለቅሳል፣ እኔም አለቅሳለሁ። በቃ ልጆቼ ሁልጊዜ በጭንቀት ላይ ነበርን እና እግዚአብሔር ብዙ ነገር አደረገልኝ። አሁን ይሄ ጠባሳው በቃ እየደናን ማለት ነው። አሁን ይሄም ደናህና ሆነ ይሄ ምን ምንድን ነው ጥቁር ጥቁር ሆኖ እየሄደልኝ ማለት ነው አሁን እየጠፋ ነው አዎ በጣም ያሜኝ ነበረ አዎ በቃ ስምንት አመት ይሆናል በቃ አሁን ከተጸለየልኝ በኋላ ግን እዚህ ላይ እንደዚህ አድርጎ ሚዘኝ የነበረ ነገር በቃ ለቀቀኝ ማለት ነው አዎ እግዚአብሔር ይመስገን አሜን